የበጋው መብረቅ በሚል ቅጽል ስማቸው የሚታወቁት ሌተና ጀነራል ጃገማ ኬሎ ከዚህ ዓለም በሞት የተለዩት የዛሬ ስምንት ዓመት ልክ በዛሬው ዕለት ነበር። አርበኛው ጃገማ ኬሎ ጣሊያን ኢትዮጵያን በወረረችበት ወቅት ከፍተኛ ተጋድሎ በማድረጋቸው ይታወቃሉ። ጃገማ ኬሎ የተወለዱት በጅባትና ሜጫ አውራጃ በደንቢ ዮብዲ ወረዳ ውስጥ በ1913 ዓ ምት ነው። ለቤተሰቦቻቸው የመጨረሻ ልጅ የሆኑት ጃገማ በልጅነታቸው ወላጅ አባታቸውን በሞት በማጣታቸው ያደጉት ካጎታቸው ጋር ነው። በልጅነታቸው አደን ይወዱ የነበሩት ጃገማ የ15 ዓመት ልጅ እያሉ ጣሊያን ኢትዮጵያ ወረረች። ታዳጊው አዳኝ ከሌሎች ኢትዮጵያውያን አርበኞች ጋር ሆነው ጫካ ገቡ። በአጭር ጊዜ ውስጥ በርካታ አርበኞችን በማስተባበር ታዋቂ የጦር መሪና አስተባባሪ መሆን ቻሉ። በተለያዩ የጦር ሜዳዎች የኢጣሊያን ጦር ድል እያደረጉ አካባቢያቸውን ነጻ አድርገው ቆዩ። የኢጣሊያን የአዲስ ዓለም ምሽግ የሰበረው እርሳቸው የሚመሩት አርበኛ ነው። ከአምስት ዓመት የአርበኞች ትግል በኋላ ጣሊያን ከኢትዮጵያ ተባሮ አጼ ኃይለስላሴ ወደ አገራቸው ሲመለሱ ጅማና አካባቢውን ከኢጣሊያ ጦር ነጻ ለማውጣት በደጃዝማች ገረሱ ዱኪ ጦር መሪነት ዘመቻ እንዲካሄድ ንጉሱ አዘዙ። ደጃዝማች ገረሱ ወጣቱ አርበኛ ጃገማ ኬሎን ይዘው እንዲዘምቱ ጠይቀው ተፈቀደላቸው። አንድ ጊዜ እዚህ ጅማ 33 ዓ ም ቀዳማዊ ኃይለስላሴ አዲስ አበባ ከገቡ በኋላ ደጃዝማች ገረሱ ዱኪ የሚባሉ የወሊሶ አርበኛና ባለባት ተኔ ጋር በጣሊያን ጊዜም እሳቸው ጋር ይሄርኩ ያድመኝነት ስራ ሰርቻለሁ። ስለሚያውቁኝ አሁን የጅማን ጦርነት ከእንግሊዞች ጋር እንዲወጉ እሳቸው በአዛዥነት ተመረጡና ተሰጣቸውና ወደ ጅማ ሲሄዱ የግቤ እንዲል ቆርጦ ከለከላቸውና በጣም ወደ ጅማ እንዳይጠጉ አስቸገራቸው። በኋላ በአርበኝነት ጊዜ ስለምንተዋወቅ ጃገማ ኬሎ ይባለ አርበኛል፣ ጃንሆይ እሱን ቢሰጡኝ በጅባትና ሜጫ በኩል ቀድሜ ቀድሞ እሱ በጅማን ለመያዝ እንችላለና እሱን ይዘዙልኝ ይለዋቸዋል። በኋላ ለልጅ ጃገማ ኬሎ በገረሱ ዱኪ አዛኝነት ወደ ጅማ እንዴት ዘምት ብሎ ደብዳቤ ጻፉል። በጊዜው 3500 ጦር ይመሩ የነበሩት ጃገማ ኬሎ ደጃዝማች ገረሱ ዱኪን ቀድመው ጅማና አካባቢው ደረሱ። በዚያም የጣሊያን ጦር መግቢያ፣ መውጫ አሳጥተው፣ ሁለት ጄኔራሎችን ማርከው ድል አገኘው። ጣሊያን ድል ሆኖ ከኢትዮጵያ ሲባረር አርበኞች በያሉበት ቦታ ሆነው እንዲያስተዳድሩ የሚል ትዕዛዝ ሲወጣ አጋሮ ጌራና በደሌን እያስተዳደሩ ቆይተዋል በ1934 ዓ ም ወደ አዲስ አበባ መጥተው የሻለቃነት ማዕረግ ተቀበሉ ከዚያ በኋላ የብርጌድና የክፍለ ጦር አዛዥነት በኋላም የብሔራዊ ጦር አዛዥ ሆነው አገልግለዋል በማዕረጋቸውም ሌተናል ጄኔራል ሆነዋል በሀገር ውስጥና በውጭ አገር ባሉ የስታፍ ኮሌጆች የአዛዥነት ኮርስ ተከታትለዋል በባሌና በሲዳሞው ጠቅላይ ግዛቶች ጠቅላይ ገዢ ሆነውም አገልግለዋል በጡረታ ከተገለሉ በኋላ በኢትዮጵያ አንድነትና ሰላም ላይ ያተኮረ በርካታ ስራ ሲያካሂዱ ቆይተዋል ሌተናል ጄኔራል ጃገማ ኬሎ ለሀገራቸው ላበረ ላበረከቱት አስተዋጽኦ ከአጼ ኃይለ ሥላሴ ከተለያዩ ሀገሮችና ድርጅቶች ኒሻንና ሽልማት ተበርክቶላቸዋል። ጄኔራል ጃገማ ኬሎ ባደረባቸው ሕመም ምክንያት በተወለዱ በ96 ዓመታቸው ከዚህ ዓለም በሞት የተለዩት የዛሬ ስምንት ዓመት በዛሬዋ ዕለት ነበር። ሥርዓተ ቀብራቸውም በቅድስት ሥላሴ ካቴድራል ተፈጽሟል።